ኃይሌዋ ምን ባደረግ ይሻላል? ልጁን አስወርጄ እሱ ጋር ብኖር ይሻላል? አራይ ድረኝ እና ምን ላርግ? እኔ እንኳን አልፈልገውም። ታውቃለህ እኔ ደስ ይለዋል ብዬ ነው። ትያት ነው ይደፍ በጣም እየደበረው ምናምን ስላለ አሁን ላይ አውርቶ ያውቃል። ትንሽስ የእናንተ መኖር መኖርኩኝ እኛ መኖር ነው እ ከሃይለዋ ነገሮች ከተቀያየሩ ቀይር በዘመን ከባል ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን ደግሞ እንደ ተለመደው እዚህ ቦታ ላይ ተገኝተናል። ለምን እዚህ ጋ እንደምንገኝ ደግሞ ታውቃላችሁ። ለማንኛውም ዛሬ ቀን ደግሞ የሙለር ጓደኛ ፍራንክ ለማድረግ ዝግጁ ወይኔ! ግን በጣም ከባድ ፕራንክ ነው ዛሬ የማረገው። በጣም ከበድ ይላል። ማርያምን፣ በጣም ከባድ ነው፣ ግን ልጅየው በጣም ምስኪን ነው። ለሙለር እንግዲህ ለሙለር ብቻ አይደለም ቤስት ጓደኛው፣ ለኔም ጓደኛዬ ነው። ለዚህ ቤት ሙሉ ቤስት ጓደኛ ነው። በቃ እዚህ ቤት ላሉ ሰዎች ሁሉ በጣም ፍቅር የሆነ ልጅ ነው። እንግዲህ ስራ ነው፣ ፕራንክ ሊደረግ ነው። በጣም ከባድ ነው። ልፈትነው ነው። እንዴት መሰላችሁ መፈትነው፣ ዛሬ እኔና ሙለር ተጋጭተናል። የተጋጨንበት ምክንያት ደግሞ። ትንሽ ከበድ ይላል እና ለማንኛው ውድ ቤተሰቦቼ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። እሺ ቤተሰቡሁላችሁ ቤተሰቡን የደወል ምልክቷ በመንካት ነው እሺ። ለማንኛው ውድ ቤተሰቦቼ እኔና ሙለር ተጋጭተን ስለው እንግዲህ ለሱ ራሱ በጣም ከባድ ነው። ግጭት ማለት ግን አስመሪበታ ግጭት ማ ሁሉም ሰው ይጋጫ መጋጨት ማለት ያጋጨን ጉዳይ እንዴት መሰላችሁ? እና ውድ የእኛ ቻናል ቤተሰቦች ፕራንኩን ሀሳቡን የጠነሰስኩት እኔ ነኝ ግን እኔ መስራት ስለማልችል አሳልፌ ሰጥቻለሁ ማለት ነው። ሀይሌዋ ወንድም አለም መከታችን ነ እንትና አንቺ ተጎዳ ብለሽ ነው እሱን ፕራንክ የምታደርጊው። እንዴት መሰላችሁ ፈለኳት ብትለው አሪፍ ይሆን ነበረ። አይደለም አይደለም፣ ይሄኛው ነው አሁን እንዴት መሰላችሁ፣ ፕራንኩን ጠቅላላ ስናረገው ሀሳቡን ማለት ነው ለለሚ ፍቅር እየሰጠኋት እንዳልሆነ በጣም ሁሉ ነገር ድሮ እያረኩት የነበረው የፍቅር እንትኖች በቃ እንክብካቤዎች ሁሉም ነገር እንደቀነሰበትና እና አሁን ደግሞ በቃ ባረግዝለት የልጅ ጉጉት በጣም ስላለው በወልድለት ይስተካከል ይሆናል፣ ወደ ራሱ ይረጋጋ ይሆናል ብላ አስባ እንዳረገዘች። ከዛ ግን አርግዣለው ስትለኝ ደስ እንዳልተሰኘሁ ለምን ምናምስት የራስሽ ጉዳይ እና ላስወረደው ወይ ስለው ዝም ብዬ ካፌ ሲወጣ የፈለግሽ የማድረግ ቻል ያለሽ አስወርጂ ከፈለግሽ አለኝ። በቃ ለእኔ ያለው ፍቅር እንትን ብሏል እና ይታል መድኃኒት መድኃኒት ይታል። እኔ ደግሞ ምን ማድረግ እንዳለብኝ ግራ ገብቶኛል። በጣም ለልጁ ማስወረጃ መድኃኒት ገዛ ሆኝ ግን መጨከና አቃተኝ። ሰይጣን እየተፈታተነኝ ነው። አርጊው ይለኛል ይሄን መድኃኒት መጣልም አልፈለኩም። ከሱ መለየት አልፈለኩም ደግሞ አሁን ይሄን መድኃኒት ተጠቅሜ ነገሩ ከተበላሸ በኋላ ሙለራሁን ጥሩ ሁኔታ ሳይሆን ሊሆናል እንደዚህ ያለኝ እና ኋላ ወደ ራሱ ሲረጋጋ እንደወረደ ደግሞ ሌላ መጥፎ ስሜት ስለሚፈጥር ምክንያቱም ልጅን ያክል ነገር በእጅህ ማጥፋት ደግሞ ሌላ ጭንቅላት እንትን ስለሆነ እንዳይጎዳም ይፈራሁ እንጂ እኔ በዚህ ሰዓት ጥሩ ላይ አይደለሁም። በቃ መወስነውም ጨንቆኛል። አንዴ በስደት ልሄድ ላለሁ፣ ግን እርግዝና ይዘህ ስደት ደግሞ ክፈራሁኝ። ብቻ ለእኔ ያለው ፍቅር አብቅቶሎታል ልጅ ሲፈልግ አውርጂ ማለት በቃ እኔ ከሕይወት አስወጥቶኛል ማለት ነው። በቃ አብሮኝ አይተኛም አያቅፈኝም እሱ እሱ እኳን ቢያንስ ቢቀር ግን ማለት ግዴታ አለብሽ እንደዚህ ብለሽ ነበር አገታደርግ አሁን፣ እዚህ መሀል እሱ ምን ብሎ ሊያጽናና ይችላል? ገብቷቸው አላ እና በጣም ከባድ ነው ባይዘይግን ምክንያቱም ሰው ትዳር መግባት አንድ እሷን ሊያጽናና ቢልም ቢፈልግም ለምሳሌ ቢያጽናናትም እኔ ሽለዋለሁ አለውም። አሁን እኮ ምክንያቱም እሷ ጋር ተማክሮ እኔ ጋ ነው ሊመጣ የሚችለው፣ አይዞሽ ምናምን አረጋግቶ፣ እኔ ጋ ደግሞ ለምን ሊል ነው? እና በጣም ከባድ ነው እንደዚህ አይነት ነገር ኬዝ። ድንፈት ነው እኔና ሙለር የተጣልተን አይቶን አያውቅም። አዎ የለም፣ አይቶን አያውቅም። እና እንደዚህ ማለት አንዳንዴ እኮ ተጋጭታችሁ ምናምን ጓደኛ የሚገባበት ሰዓት አላ። እኔና ሙለር ተጋጭተን እግዚአብሔር ይመስገን እስካሁን ደህና ነን እና ገብቶ ያቅምከል ብቻ ግን፣ በጣም የቅርብ ሰው ነው፣ ሁሉ ነገራችን የሚያውቅ ነው። በጣም ስኪን ልጅ ነው። ይሄ ፕራንክ ለእሷ አይገባም ነበር ኃይሌ ግን ሁሉም መቅመስ አለበት። እኔ የለሁበትም የእሱ ሀሳብ ነው። ማርያምን ኃይሌ እንዳታዝንብኝ በእኔ አንሶሪ በጣም እንዳታዝንባት መጀመሪያ ላይ እንደዚህ አይነት አድርገን ፕራንክ ልናረገው ነው ሲለኝ ማለት ነው እኔ አልችልም፣ አይሆንልኝም ብዬው ነበር። አሁንም ግን እኔ እንዳልኩት በደንብ ካላበስለሽ፣ እንደውም ከዚህ በላይ በደንብ አብስለሽ። እንደዚህ እየተቀለሰለስኩ ነው የማወራው፣ ወይስ እንዴት ነው? በቃ አይደል? በቃ እንደ ፊቱን ከባድ ነው የሰው ፊት አዛ እናርጋችሁ ላይክ

እነሱ አይታወቅም። አንድ ተመልካች እዚህ ጋ ቤተሰብ መተው ፕራንክ ልናደርግ ካሜራ ማስቀመጥ አንችልም። ስለዚህ እንደዚህ ነው ፕራንክ የምናደርጋቸው። ከዚያ ደግሞ ቪዲዮ ላይ ካዩት ጥሩ አይደለም። ሌላ ሰውም በቃ አሪፍ ሁኔታ ደብቀነዋል። ይመቻችሁ። ሲመጣ ሁሉም ነገር ይፋ ይሆናል ማለት ነው ወይ? እኔ ግን ፈርቻለሁ። እንግዲህ ውድ ቤተሰቦቼ፣ እንግዲህ እየደወልኩለት ነው። ተስፋ አደርጋለሁ እንደሚሳካልኝ እንደሚያሳካልኝ። ስልኩ ይሰራ አይሰራም። ሄሎ ሀይሌ፣ ሰላም ነው። እንዴት ነው? ደህና ነኝ። ከተማ ነህ? ከተማ ነኝ። ወደ ቤት መምጣት ትችላለህ? ፈልጌ ነበር። አላወቅኩሽም፣ ለሚ ነኝ። ደና፣ ነኝ። ፈልጌ ነበር። ወደ ቤት ትመጣለህ? አሁን ትመጣለን። አመጣለሁ ፈልጌ ነው። በጣም አሁን ብትመጣ ደስ ይለኛል። ውድ ቤተሰቦቼ፣ ለማንኛውም የኔ ስም ማለት ገንፎ ገንፎ እንባባላለን፣ ብቻ ብዙ ታሪክ አለውና እዛ ደግሞ መመዬ ነው የሚለኝ፣ የቤት ውስጥ ስሜ ነው መመዬ። ማለት ለማንኛውም አታውቁት ከሆናችሁ ማለት ነው። ለሚብዮው አላወቀኝ መመዬ ስለሆነ ያወቀውና ስልኬ እራሱ አያውቀው ስልኬ አያውቀውም ስላቸው፣ አዲስ በአዲስ ስንካር ነው የደወልኩትና ለማንኛውም ይሳካልኛል ብዬ ተስፋ አድርጋለሁ። ፀሐይ ግን እየሄደች ነው እንደ እንጃ ሊጠቁርብኝ ይችላል አላውቅም። ብቻ ሲመጣ የምንገናኝ ይሆናል ውድ ቤተሰቦቼ አ ተዛራ እንደ አይ ሰው የለምና ጥሩ ሰዓት ነው። ጥሩ ይሁን ነው ላወራ ፈልግ እ?

ከምን ልጀምርልህ እንደሆነ ትንሽ ጨነቀኝ። ለእራስህ አንተ ትሻላለህ። ይሄን ሁሉ ጓደኞች፣ እስኪ አውጋኝ እህ፣ አውጋኝ እህ። ትንሽ ፍቅሩ ቀንሷል፣ እንደ ድሮ አይደለም ምናምን እና ብዙ ነገር ነው እና መሀል ላይ ያው፣ አንተ አልታዘብከኝ እንጂ ጥሩ ላይ አይደለም። ከዛ ሲቀጥል ደግሞ እንዴት ልበል፣ በቃ እኔ ጋር እንደ ድሮ አይነት ፍቅር የለም በቃ

የምን ቀረፃ ነው ኃይሌው? ፕራንክ እንዳይሆን ነው። ፕራንክ አይደለም፣ ቁም ነገር እኮ ነው። እስኪ ማርያምን በይ እ አይ አታረጉትም። ለምን እንደምትስቀው፣ አታረጉትም እናንተ። መሀል ሰው እንደማይገባ ቃል ነው። እስኪ ፋሲካ እንዳትሰማ፣ ቁም ነገር እኮ ነው። አታረጉት ማለት ሰው እኮ ዝሮ ዝሮ ሁሌም በፍቅር አይኖር፣ አንዳንዴ አንድ መጋጨት ያለ ነው። አሁን ግን ዝሮ በጣም ከባድ ነገር ስለሆነ ለአንተ ለማክሬ ፈለኩ። አሁን ማርግዣ አለውና ምን ችግር አለ እኮ እሱ ደሞ አልፈለገም። ስትፈልጊ አስወርጃለሁ። ለምን ደሞ ስቅብኝ አይኔ? እህ ጉልጌታ አስራ ሁለት ሶል ጂም ደስተኛ አውቃለሁ። አሁን ደህና አይደለም እኔ ጋ፣ እሱም አውቃለሁ፣ አንተም ታውቃለህ። አስራ ሁለት ልጅ ነበር የሚፈልገው አሁን ግን ክንደ ድሮ አይደለም ታውቃለህ። እኔም እኮ ግራ ይገባኝ ለዛ ነው። ከዛ ደግሞ ሌላ ሰው ሳይሰማ አንተ ትሻላለህ፣ አንተ የቅርብ ነህ፣ አንተ ታሰማዋለህ። ምን አውርቶ ያውቃል ትንሽ ስለኔ ትንሽ ትንሽ ምን ነው አይ ስለማያረገው እኮ ናውቃለሁ መቶ ፐርሰንት፣ ስለማምንበት መቶ ፐርሰንት አምንበት አለሁን። እዚህ ጋ ምን ይዤ ብጠብቅ? ምን አስበ ነው? ውጭ ላይ እኮ ነው ያለሁት። ምንም የለ፣ ምንም የለ። በዚህ ሰዓት እንዴት ነው ፍራንክ? በምታስበው ምም ያረገው አያረገው፣ አያረገው አብዶ መሆን አለበት እንጂ ይህ ይሄን ያህል የምታምነው ጓደኛህን ሰው እኮ ዞሮ ዞሮ አመሉ ይቀያየራል ሁሌም ባለበት ላይ ቀጥል ይችላል አንተ በምታውቀው ብቻ ነው ከዛ በይበልጥ አንተ በጓደኝነት ነው የምታውቀው እኔ ደግሞ በሚስትነት ነው ገብቶሀል ሀይሌዋ ለእኔ በጣም ከብዶኛል ታውቃለህ ምን አይነት መስዋዕት እንደተከፈለበት ለዚህ ትዳር ታውቃለህ? እ ብዙ ነገር አድርጌያለሁ እና እንደዚህ መሆኑ ጭራሽ በዚህ ሰዓት ደግሞ ምን ላይ እንዳለን ምናምን ሁሉ ነገር ታውቃለህ፣ አልነግርህም። እና ከዛ ደግሞ አስወርጁ አልፈልግም። እኔ በቃ ደስ ይለዋል ምናም ብዬ ነበር ያሰብኩት። ና ላይ እንደፈለግሽ አስወርጂው አለኝ እና እዛ እኔ ደግሞ እስኪ ላማክር ብዬ እኔ ደግሞ ላስወርደው እንዴ ምናም ብዬ ሲጀመር እንደዚህ አያደርግም። እንደዚህ አይነት እንትን የለውም ብዬ ገምታለሁ እንጂ አይን አክል እንትን ባል እንዴ እኮ እንድታናግረው ፈልጌ ነው። ምን ሀሳቡ እንዳስቀየረው አላውቅም። ማን ጋር ይውላል እንግዲህ። ቢወጣ ራሱ ከአንተ ጋር ለኔ ወጣ ነኝ ማቀው ይሄን ብቻ ነው። ሌላ ጓደኛ ካለ አላውቅም። ቻጨንቆኛል በጣም። ምን እንደማደርግ እንጃ። አይሌዋም ምን ባድርግ ይሻላል? እሺ ልጁን አስወርጄ እሱ ጋር ብኖር ይሻላል አይደለም? እና ምን ላርግ? እኔም እኮ አልፈልገውም። ታውቃለህ እኔ ደስ ይለዋል ብዬ ነው። ትያስም ይሄድ በጣም ይደበረው ምናምን ስላለ አሁን ላይ እስቲ በዚህኛው እንኳን ማለት ደስ ቢለው እንጂ እኔም በዚህ ሰዓት አልፈልግም። ጭራሽ አስበዋል። ልጄ እኮ ገና ስምንት ወሯ ነው እ ያ የሆነ መንፈስ አድሮበት ነው የሚሆናል እንጂ እኔ ሙልጌታ እንደዚህ ያደርጋል ቢ አድርገም አላስበውም ጭራሽ በእናንተ መሀል ላይ ንፋስ እንደማይገባ አምሽሮ እርግጠኛ ነኝ። ትልምትዩ ነገር ካለ ችግር የለውም አናግረዋለሁ። አስወርጂው ማለት ከሙጌታ መጠበቅ ብቻ ከባድ ነው። አላውቅም ምን እንደ እኔ እንጃ። እኔም አስተባክቶኛል። ምክንያቱም ሙላርን በጣም ነው የማምነው ታውቃለህ። ለሱም ብዬ ነው ጥዬ የመጣሁት ብዙ ነገር። አሁን ግን እስኪ ለአንተ ላውራህ እና መወሰን ያለብኝ ነገር በወስን ብዬሽ ነው። ምክንያቱም ብቻ የወሰንከው ነገር ጥሩ ስላልሆነ አንተ መሄድ በጓደኛ ስለሆንክ መቼም አንድ ቀን ተጋጭተን ሰምተህ አታውቅም። እዋ አንቺ እንኳን ላንቻር ልለኝ መራችን እኮ ነው። እንዴት ነው እነዚህ አይደል ነው? እኔም ጨንቆኛል፣ እባክህ በጣም ጨንቆኛል ሀይሌዋ ምን እንደማደርግ እንጂ እናናገረው እ እኔ ዋሽቲ ያወራለህ ኃይሌዋ፣ ይሄ እኮ የማይቀለድ ነገር እኮ ነው። በዚህ ልቀልድ እችላለሁ ብለህ ታስባለህ? ሁለት ልጅ ወልደህ ከዛ ከወለድ ከኋላ ደግሞ ትዳር ላይ ሆነህ መቼም እርግዝና ሊፈጠር ይችላል ምናምን። በዛ ላይ ፍቅር ቀድሷል፣ እንደ ድሮ አይደለም። እኔ ጋር አይተኛም ምናምን በቃ አለ አይደል የድሮ የነበረ ነገር ምንም የለም በቃ። ስለዚህ አሁን እኔ ደግሞ ምን በወስን ይሻላል? መድኃኒት ይዤ ልውጠው አልዋጣው። አሁን ራሱ ይዤ ነው የጠበቅኩት እና ተይ መመዬ እንደዚህ ያደርግ ምስሎ አሁን እንደዚህ ያደርግ ምስሎ ይሓ ወይ ስእ ዐይነት ሀይሌዋ መድሀኒት ይዤ ነው የጠበኩት። ነገር ትነግረን ብዬሽ ነው ማለት ምን እንደሆነ የምታውቀው ነገር ካለ አጋጣሚ፣ በኋላ እንዳልጸጸት ካስወራሁሽ በኋላ እሱ ልጸጸት እሱ እንደዚያ አያደርግም። አውርቶ ያውቃል። ትንሽ እሷን ተንጄ እናትም ትክክል እኮ ነው። እኛ የእናንተ መኖር እኮ የእኛም መኖር ነው። አይ ኃይሌዋ፣ ነገሮች ከተቀያየሩ ቆይኩ። ጌታ የሚቀይርበት ዘመን ከደረስንማ ከባድ ነው። ምንም ከበኝ እኮ ለአወራ አንተንጠሩ የለውም። በቃ እናግረዋለሁ። ምን ልትለው ነው? እንደዚህ አለችኝ ብለን የምታወራው?

በእናንተ መሀል ሌላ ሰው እንደማይገባ አቃል ነው በደንብ ነው ማለት ከሌላ ሌላ ነገር ካለ ነው እንጂ፣ በዚህ በዚህ ጭራሽን ጌታ በፍጹም ተአምር አያረገው። አይ አረገው ከሆነ ወይ አብዷል የሆነ ነገር ሆናል እ ከዚ ካፉ ይሄ ይሄ ቃል ከወጣ እ አይ አሁን ምን ባደርግ ይሻላል? እሺ ሀይሌዋ ይወጥን ከሆነ አማክረውና እሱን ላማክርና እውነት ከሆነ ማለት ትክክል ከሆነ ግጭታችሁ ችግር የለውም ነው አላለ። አይ አንተ ስታስበው ምን ባደርግ ይሻላል? ማለት በኋላ ደግሞ እሺ፣ አሁን አሁን ስሜታዊ ሁነው አልፈ ምን አገባኝ ስትፈልግ ያስወርጃዋል። እኛ አስወረድኩት ከዛ አላስብሽም። አሁን እንደዚህ አሰርጆ እሺ አስበዋል። እኔ ከሱ መለየት አልፈልግም። ሀይሌዋል ታውቃለህ ምን መለሽ? እንደዚያ አይነት ነገር አይ፣ ሲጀምር አይታሰብም። አንቺ የምታስቢው ነገር አይደለም ነው እዚህ ይሄ እንትን የሚደረግ አይደለም። ነፍስ እኮ ነው እንዴ! ለታሪ እንዴ፣ እንዴ እንግዲህ ወደ ቤተሰብ ና መቼም ባል ሲጥለ እኮ ቤተሰብ አለ የሚቀበለው። አንተ ለባል ብለህ ብዙ መስዋዕት ይከፈል ከዛ እሱ ደግሞ ሲጥለ መልሰ ደግሞ ቤተሰብ ጋር ለምትወርቀው ሊከፋቸው ምን ማረጋጋት ነው። አይኔ ወይ ይሆናል ነው ሁሉ ነገር ያደረኩት እኔ ከሱ ጠብቂ ያለቀ እንደዚህ አህ ምታወሪ ነገር አላምንም። ከሱ ልስማ፣ እውነት ከሆነ ማለት ነው። እኔ እንደዚህ ያወራው ማለት ከሱ ልስማ፣ እውነት ከሆነ ግን አይ ሳይሆን አይ፣ ሙልጌታ የኛ ተስፋችን እናንተ ሙርጌታ እናንተ እንደዚህ ሆናችሁ ማለት ምን ምን እንትን አለ። ስለዚህ ካንተ እንደዚህ አይነት ምላሽ ከሆነ ቦታው ይሻላል ማለት ነው። አይ ሞት ሳይሆን እንጂ ወይ

ተከትለው ነበር ካንካውን ማለት ነው። እኔ እኮ ሪከርድ እያረገች ነው። ምን እንደሚያስጠላ ታውቂያለሽ፣ ግንድ ፊቱ ላይ ነው። ምን አርግ ላስተካክል፣ እንዳልንቀሳቀስ ያየኛል። ይህ ግንድ በቃ አንዳንዴ እንዲህ ነው እንጂ ግንድ

ጭራሽ ማለት ነው ያሰበው። አይ ዙ ሪከርድ በጣም ገራሚ ስልክ ነው። እግዚአብሔር ነው ምንም አያሳይም። እናቴ ትሙት፣ ቆይ ላሳይ። ሙላ እንደዚህ አድርጌ የሰጠሁት ባክ ብዬ ማለት ነው ይሄ እንደዚህ ቀረጸ ነው አይደል? ባክ ብዬ እንደዚህ ሰጠሁት፣ ገብታል። ከዛ እንደዚህ አድርጎ ምንም ብዙ ምንም ነገር የለም። ቮይስ አያሳይም ይሄ ስልክ እና ውድ የእኛ ቻናል ቤተሰቦች እንደተመቻቹ ተስፋ እናደርጋለን። ግን በቃ አዛፉ ላይ ቅድም ቁጭ ያለብኝ ነው፣ ፊትህ ግንዱ እንዳለ ነው። ወደዚህ ታስመጣኝ ችግር ተፈጥሮ ነው። ምን አመጣጥ መመየ- ነው ብቻ ግን እኔ የተጋጨን ነገር መስለዋል። አዎ ነው ምን ችግር ፅንስ ያ አይ አይ

እሱ ደንግጥ ማለት ይጀምራል። አይ በቃ ገብቶ አሪ አሪፍ የሄድሽው እኮ ጥሩ ነው። መጨረሻ ሀይሌን ፕራንክ ማድረግ ውስጥኛ ቻናል ይመስላል ልኛል ገንፎ በጣም ይቅርታ። ደግሞ ሌላ ቀን እንጠራለን እንጠራለን።